የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸውን መረጃዎች ይዘናል። በቅድሚያ ም ርዕሶች እናስደምጣችኋለን። በአሜሪካ ጥገኝነት የጠየቁ ኢትዮጵያውያን ላይባረሩ ይችላሉ ተባለም። ኢትዮጵያውያንን የጫነች ጀልባ ተሰወረች። ብርቱካን ተመስገንን ጨምሮ ጋዜጠኞች ላይ የአስራ ሁለት ቀን የምርመራ ጊዜ ተፈቀደም። ቤተ ክርስቲያንን የዘለፉ በፖሊስ ቁጥጥር ስር መዋላቸው ተሰማም። በቂ የፋኖ ተሳታፊ ያለማግኘቱን ኮሚሽኑ አስታወቀም።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 በቤተክርስቲያን ስርዓተ እምነት ላይ በተለያየ ጊዜ የወንጀል ድርጊት ፈጽመዋል በሚል በቀረበባቸው አቤቱታ መሰረት ተጠርጥረው በህግ ቁጥጥር ስር መዋላቸውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የህግ ባለሙያዎች አቢይ ኮሚቴ አስታውቋል። ራሳቸውን መርጌታ ጽጌ ስጦታውና መርጌታ ሚስጥረ መዝገቡ ብለው የሚጠሩ ግለሰቦች በቅድስት ቤተ ክርስቲያናችን ስርዓተ እምነትና አምልኮ እንዲሁም ንዋያተ ቅድሳት ላይ በተለያየ ጊዜያት በተደጋጋሚ በፈጸሟቸው የወንጀል ድርጊቶች በህግ ክፍሉ በኩል በቀረበባቸው የወንጀል አቤቱታ መነሻነት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 የህግ ባለሙያዎች አብይ ኮሚቴ ሰብሳቢ ጠበቃ አያሌው ቢታኔ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን በሰጡት መረጃም ኮሚቴው ወደፊት ጉዳዩን ተከታትሎ የሚያሳውቅ መሆኑን ገልጸዋል። ብርቱካን ተመስገንን ጨምሮ ጋዜጠኞች ላይ 12 ቀን የምርመራ ጊዜ ተፈቀደ። ብርቱካን ተመስገንን ጨምሮ በሽብር ወንጀል በተጠረጠሩ 17 ግለሰቦች ላይ ፍርድ ቤት ለፖሊስ ተጨማሪ 12 ቀን የምርመራ ጊዜ ተፈቅዷል። ብርቱካን ተመስገንን አስመልክቶ በመገናኛ ብዙሃን ከተላለፈው ሀሰተኛ ዘጋቢ ፊልም ጋር በተያያዘም በርካታ ሰዎች በሽብር ወንጀል ተጠርጥረው የፌዴራል ከፍተኛ ፍርድ ቤት አንደኛ የጊዜ ቀጠሮ የወንጀል ችሎት መቅረባቸው ይታወሳል። በተጠርጣሪዎቹ ላይም የሽብር ወንጀል ስልጣንን በኃይል ለመያዝ የጦር መሳሪያ በመታጠቅ በህገወጥ መንገድ በመደራጀት በአማራ ክልል አንዳንድ አካባቢዎች እየተንቀሳቀሰ ከሚገኘው ጽንፈኛ ጸረ ሰላም ቡድን አመራሮች ጋር በጥቅም በመመሳጠር መንግስት የህዝብ ተቀባይነት እንዲያጣና ዓለም አቀፍ ተጽዕኖ እንዲደረግበት በማሰብ ተዋደውና ተከባብረው በሚኖሩ ብሔሮች ብሔረሰቦችና ህዝቦች መካከል ቅራኔ በመፍጠርና ወደ ግጭት እንዲገቡ ለማድረግ በውጭ ሀገር ከሚገኙ የጸረ ሰላም ቡድን አመራሮች ጋር በተለያዩ መገናኛ ዘዴዎች በመገናኘትና ተልእኮ በመቀበል የስራ ባህሪያቸውን እንደ መልካም አጋጣሚ በመጠቀም የሚሉ የምርመራ የጥርጣሬ መነሻዎች ለችሎቱ ቀርበዋል። ፖሊስ ባለፈው ቀጠሮ በሰጠው 14 ቀን ተጨማሪ የምርመራ ጊዜ ያከናወናቸውን ተግባራት ትላንት ለፍርድ ቤቱ በዝርዝር አቅርቧል። በዚህም መሰረት በተጠርጣሪዎቹ ላይ ከተቋማት የተለያዩ መረጃዎችን መሰብሰብና ምስክሮችን የመስማት ስራ ማከናወኑን ለችሎቱ አብራርቷል። የምርመራ ስራውን በሰውና በሰነድ ማስረጃ በስፋት ለማጣራት ቀሪ የፎረንሲክ እና የቴክኒክ ምርመራዎችን ለማጠናቀቅ እንዲቻል 14 ተጨማሪ ቀናት ይፈቀድልኝ ሲልም ፍርድ ቤቱን ጠይቋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጊዜ ቀጠሮ ችሎትም ፖሊስ ቀሪ ስራዎችን እንዲያጠናቀቅ ተጨማሪ 12 የምርመራ ቀናት ፈቅዷል። ኢትዮጵያውያንን የጫነች ጀልባ ተሰወረች። ከሶስት ቀናት በፊት በርካታ ቁጥር ያላቸው ኢትዮጵያውያንን ጭነ ከጅቡቲ ወደ የመን ስትጓዝ የነበረች ጀልባ ተሰውራለች። ኢትዮጵያውያን ስደተኞችን ጭና ስትጓዝ የነበረችው ጀልባ የት እንደገባች ሳይታወቅ ቀናቶች ተቆጥረዋል ተብሏል። ደላሎች ለቤተሰብ ጀልባዋ ሰምጣለች ብለው መርዶ እየነገሯቸው ሲሆን በተለያየ መንገድ መረጃዎች ለማጣራት ቢሞከርም ስለ ጀልባዋ መስጠም የሚገልጽ ምንም አይነት በቂ መረጃ ግን ማግኘት አልተቻለም። ጀልባዋ የየመን የባህር ጠረፍ እስክትደርስ ሲጠባበቁ የነበሩ የመኖች ደላሎቹ እንደገለጹት ከሆነ የተወሰነ መንገድ እንደተጓዙ መረጃ የሚለዋወጡበት ስልክ እንዳቆመና ምን እንደተፈጠረ ራሱ ማወቅ እንዳልቻሉ አሳውቀዋል። በጀልባዋ ከተጫኑት ቤተሰቦች መካከል የተወሰኑትን ደላሎች አጥብቀው በሚጠይቁበት ሰዓት የመኖቹ የሚሉን መሀል ላይ እንደደረሱ ጀልባዋን ሲሾፍሩ ከነበሩ ሰዎች ጋር የነበራቸው ስልክ ግንኙነት እንደተቋረጠባቸውና ድምፃቸውን ማግኘት እንዳልቻሉ ገልጸውልናል በማለት አሳውቀዋል። በቂ የፋኖ ተሳታፊ አለማግኘቱን ኮሚሽኑ አስታወቀም። በአማራ ክልል ከሚንቀሳቀሱ ታጣቂ ኃይሎች በቂ ተሳታፊዎች አለማግኘቱን የሀገራዊ ምክክር ኮሚሽን አስታውቋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ለተከታታይ አምስት ቀናት በባህር ዳር ከተማ ከተለያዩ የማህበረሰብ ክፍል ተወካዮችን በማሳተፍ ያደረገውን የአጀንዳ ማሰባሰብ ምርሃ ግብር ቢያጠናቅቅም በበቂ ሁኔታ ታጣቂ ኃይሎችን ማካተት አለመቻሉን አስታውቋል። የምክክር ኮሚሽነሩ ዶክተር ዮናስ አዳዬ በመጀመሪያው ምዕራፍ የአጀንዳ ማሰባሰብ ምርሃ ግብር ላይ በአማራ ክልል የሚንቀሳቀሱ ታጣቂዎች ተሳትፎ በቂ ነው ብሎ መናገር እንደማይቻል ገልጸዋል። በዚህም ታጣቂዎቹ ባሉበት ሆነው አጀንዳዎቻቸውን እንዲያስይዙና ምላሾቻቸውንም እንዲሰጡ የሀገራዊ ምክክር ኮሚሽኑ እየጠበቀ ነው ሲሉ ተናግረዋል። በመጀመሪያው የአጀንዳ ማሰባሰብ መርሃግብር ምን ያህል አጀንዳዎች መሰብሰብ እንደተቻለ ከመናገር የተቆጠቡት ኮሚሽነሩ ከተወካዮች የተነሱ አጀንዳዎች የክልሉን ችግር ይፈታሉ ተብሎ ተስፋ የተጣለባቸው ናቸው ብለዋል። በክልሉ 260 ከሚሆኑ ወረዳዎች የተውጣጡ ተወካዮች በተገኙበት የመጀመሪያው ምዕራፍ የአጀንዳ ማሰባሰብ መርሃግብርን ግብርን ያለምንም የጸጥታ ችግር ያጠናቀቀ መሆኑን ሀገራዊ ምክክር ኮሚሽኑ አስታውቋል። በዚህም በክልሉ ሁለተኛው ምዕራፍ የምክክር ሂደት የቀጠለ ሲሆን በዚህኛው ምዕራፍ የተለያዩ የፖለቲካ ፓርቲዎችና ባለድርሻ አካላት እየተሳተፉበት ይገኛል። ከ270 እና 300 የሚደርሱ የተመረጡ ተወካዮች የሚሳተፉበት ይህ የአጀንዳ ማሰባሰብ መርሃ ግብር እስከ ዛሬ ከሰዓት ድረስ የሚቀጥል መሆኑም ተገልጿል። ረቡዕ 500 የሚደርሱ ተወካዮች የተሳተፉበትን የመጀመሪያ ምዕራፍ የአጀንዳ ማሰባሰብ መርሃ ግብር ማጠናቀቁን መዘገቡ ይታወሳል። በአሜሪካ ጥገኝነት የጠየቁ ኢትዮጵያውያን ሊባረሩ ይችላሉ ተባለም። የትራምፕ አስተዳደር ወደ ስልጣን ከመጣ ጀምሮ በርካታ ውሳኔዎችን እያስተላለፈ የሚገኝ ሲሆን አብዛኞቹ ውሳኔዎች በተለይም በህገወጥ መንገድ ወደ አሜሪካ የገቡ የተለያዩ ሀገራት ዜጎችን በተለየ ስጋት ላይ ጣል ሆኗል። ዜጋዎቹን ተከትሎ በተወሰዱ እርምጃዎችም በህገ ወጥ መንገድ የገቡ የተለያዩ ሀገራት ዜጎች ወደ መጡበት የመመለስ ስራዎች ተሰርተዋል። በቅርቡ በኢትዮጵያ የሚገኘው የአሜሪካ ኤምባሲ ባወጣው መግለጫም በህገ ወጥ መንገድ ወደ አሜሪካ መግባት፣ ቪዛ ለማግኘት መዋሸት፣ ያለ ህጋዊ የስራ ፍቃድ ስራ መስራት፣ የቪዛ ጊዜ ካለቀ በኋላ በአሜሪካ መቆየት ከባድ ቅጣት ያስከትላል ተብሏል። አምባሳደር ኤርቪን ማሲንጋ ቅጣቶቹ እስርን ወደ ሀገር መመለስንና ዳግም ወደ አሜሪካ እንዳይገቡ መከልከል እንደሚያካትት የተናገሩ ሲሆን በህገወጥ መልኩ በአሜሪካ የሚኖር ቤተሰብ ወይም ጓደኛ ካላችሁ ወደ ሀገራቸው እንዲመለሱ የምትነግሩበት ጊዜ አሁን ነው ብለዋል። ከትራምፕ አስተዳደር በኋላ የወጡ አዳዲስ ህጎች ሳቢያ በርካታ የህጋዊነት ጥያቄዎች እና ቋሚ የመኖሪያ ፈቃድ የማግኘት ሂደቶች አጣብቅኝ ውስጥ መግባታቸው እየተነገረ ይገኛል። ኑሯቸውን በአሜሪካ ያደረጉት የህግ ባለሙያው አቶ ሙሉ አለም ጌታቸው በጉዳዩ ላይ አስተያየት ሰጥተዋል። የኢትዮጵያ ጥገኝነት ጥያቄዎችን በሚመለከት ከሌሎች ሀገሮች አንጻር ትልቅ የሚባል የጥገኝነት ጥያቄ የለም። በጣም ትልልቅ የሚባሉት የጥገኝነት ጠያቂ ሀገሮች ኢኳዶር፣ ጓቴማላ፣ ኤልሳቫዶር እና ሜክሲኮ ናቸው። ከአለም ደግሞ ከቻይና እና ህንድ የሚመጡ ስደተኞች ከፍተኛውን ቁጥር ይይዛሉ። ከአፍሪካም የምዕራብ አፍሪካውያን ቁጥር ከምስራቅ አፍሪካውያን ቁጥር ይበልጣል። የኢትዮጵያ ቁጥር ከሌሎች ሀገራት ጋር ሲነጻጸር እዚህ ግባ የማይባል ቢሆንም ካለፉት ሶስት ዓመታት ወዲህ ግን በኢትዮጵያ ካሉ ግጭቶች ጋር ተያይዞ በከፍተኛ ሁኔታ ጨምሯል። ትልልቅ አቅም ያላቸው ሰዎች እንኳን ወደ ኢትዮጵያ የመመለስ አደጋ ውስጥ እየገቡ በመሆኑ እዚህ ጥገኝነት የመጠየቅ ሂደት ውስጥ ነው ያሉት። በማንኛውም ሰዓት ብዙ ነገሮች ሊቀየሩ ይችላሉ። ከአንድ ወይም ሁለት ዓመት በኋላ ምናልባትም ለጥገኝነት ጥያቄ ማቅረብ አሁን ከምንጠብቀው በላይ እጅግ ከባድ ሊሆን ይችላል፣ ወይም ደግሞ አሁን ያለው ሲስተም ሊቆም ይችላል። እቅድና ፖሊሲያቸው ለሕዝብ ይፋ ሆኖ ከዚህ በኋላ እንዲሆናል የሚባልበት ሁኔታ ላይ አይደለም ያለውም። የግሪን ካርድ ቋሚ የመኖሪያ ፍቃድ ጥያቄ አቅርበው በመጠባበቅ ላይ ያሉ አካላት ሁልጊዜ ህጋዊ በሆነ መንገድ አሜሪካን ውስጥ መቆየት፣ ከወንጀል መራቅ ይጠበቅባቸዋል። ከዚህ ቀደም የግሪን ካርድ ጥያቄ ያቀረበ ሰው ጠጥቶ መንዳት ጥፋት ቢገኝበት ወደ ዲፖርቴሽን አያመራም ነበር። አሁን ግን በቀጥታ ወደ ዲፖርቴሽን ሊወስዱት ይችላሉ። እነዚህን ጉዳዮች በብዛት የምንመለከተው ተማሪዎች ላይ ነው። በትምህርት ቪዛ የመጡ ኢትዮጵያውያን ተማሪዎች ደይ ፓርቲዎች ስላሉ እነዚህ ላይ አሳልፎ ወደ መንዳት ውስጥ እንዳይገቡ በጣም መጠንቀቅ ይጠበቅባቸዋል። ሌላው የአሜሪካን ብሔራዊ ጥቅም የሚመለከቱ ጉዳዮች ላይ አቋም አለመውሰድ ወሳኝ ናቸው አሜሪካዊ ሚስት ያገባ ኮሎምቢያዊ ዜጋ በቅርቡ ሐማስን በመደገፉ ምክንያት ወደ ዲቴንሽን ማዕከል እንዲገባ ተደርጓል የጥገኝነትን ጥያቄ ያቀረቡ ኢትዮጵያውያን ቁጥር ይታወቃል ነገር ግን እነዚህ ተመላሽ ናቸው ለማለት አያስችልም አብዛኞቹም ፕሮሰሳቸው በፍርድ ቤት እየታየ ነው ያላቸውን እድል በሙሉ አሟጠው እስከሚጠቀሙ ድረስ ይህን ያህል ወደ ኢትዮጵያ ይመለሳሉ ብሎ መናገር አይቻልም ብለዋል የየመን ሀውቲዎች አሜሪካ ላይ እርምጃ እንደሚወስዱ አስጠነቀቁ። የየመን ሀውቲዎች መሪ የአሜሪካን ጥቃቶችን ተከትሎ የአጸፋ እርምጃዎቹን አጠናክሮ እንደሚቀጥል ገልጿል። መቀመጫውን በየመን ያደረገው የቡድን መሪ የሆኑት አብደል ሜሊ ሜሊካሊ አውቲ በቴሌቪዥን መስኮት በቀጥታ በተላለፈው መልእክታቸው የቀጠሉት የአሜሪካ ጥቃቶች ወታደራዊ እርምጃዎችን ከማባባስ ውጭ ሌላ የሚፈጥሩት ነገር የለም ሲሉ ተደምጠዋል። ኃላፊው አክለው ጠላታችን የሆነችው አሜሪካ በምትፈጽማቸው ጥቃቶች ወታደራዊ አቅማችንም ሆነ ለጋዛ ያለንን ድጋፍ እንድናቋርጥ ማድረግ ብሎም በቀይ ባህር የሚጓዙ የእስራኤል መርከቦች ላይ የምንፈጽመው ጥቃትን ማቆም አትችልም ብለዋል። አብደልሜሊክ ቀጥል አድርገውም የአሜሪካ ጥቃቶች ግጭቱን ነው የሚያባብሱት ያሉ ሲሆን፣ ግጭቱ እየተባባሰ በሄደ ቁጥር ደግሞ እኛም ወታደራዊ አቅማችን እያጠናከርን መሄዳችን አይቀሬ ነው ብለዋል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በምጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጎም ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችን ይዘን ወደ በኋላ እንመለሳለን። በቸር ያቆየን